አንድ አምስት ልጆች ልካለው። ማለት እዛው የሚሰሩ በካምፓኒያቸው ስር ያሉ እንደዚህ ምናምን አይደሉም። እኔ አውቃለሁ ማረጋትን። እኔ አውቃለሁ የአረቦችን ስም እንዴት እንደምታጠፋ አዋርዳታል። ችግር የለውም። ችግር የለው፣ ፎቶዋን ብቻ መስጠትና የኢመራት የኢመራት አረቦች መከበር አለባቸው። ሴቶቹ በእሷ ስም የሚጠሩ አይደሉም። አለበለዚያ ደግሞ ቲክቶክ ላይ ሰራተኞች የአረቦችን ሴቶች እያጠፉ ነው ብዬ እለቃለሁ ቪዲዮ። ሴጣነች እያላችሁ እየፈራችሁ ነው አይደል ደግሞ

አሲድ አስደፋባት አለው ያለችው እራሱ አንድ በቂ ነው። ነግራችሁ የዛሬ ሰደበች የለም እሱም አውርደውታል። ልጆች አለ ወንድአለ አውርደውታል። አብርሃም እና አቢባታ ድንባና እቺ ልጅ ይመራት ነው የምትኖረው ይመራት ነው የምትኖረው እስከ ሴትነት እንዴት አርጋ እንደምትሳደብ እንዴት አርጋ እንደገና ለአረብ ሀገር ለሚሰሩ ለእህቶቻችን ያሰጋል። የአረብ ልጆችን እንዴት እንዴ ፎቶ እያነሳት ወደ ኢትዮጵያ እንደምትልክ እንዴት ሶሻል ሚዲያ ላይ እንደምትሳደብ ብለን መናገር ከአንድም ሁለት ሶስት ምስክር ብቻ እኮ ነው የሚያስፈልገው። አለ እንዴ ስትታሰሪ እንደዛው ነው። እዚህ ደግሞ በድምፅ ብልጫ ሄደን እንትን ማለት ኧረ በእናትሽ፣ ጉድ በል ጎንደር። እንደ አማራ ዝም ሲላት እኮ አበዛችሁ። የአማራን አማርኛ እኮ በቃ እንደ በወፍጮ ነው እኮ ያደቀቀችው እንዴ ይችግር አማርኛችንን የበሸቀችው አማርኛችንን መረ መጫወተች አማርኛ አይደለም እ እኔ አሁን ማለት ነው የሌላ ቋንቋ እኔ ብሳሳት ራሱ ለዛ ብሔረሰብ ራሱ ይቅርታ መጠየቅ አለብኝ፣ አንገቴን አጎንብሼ እንደ እሷ እንደፈለገች እንደ እያለች እንደ አማርኛ ነው በትክክል መናገር አለባት። ከተናገለች እንግሊዘኛ፣ እንግሊዘኛ አሮም አማርኛ፣ አማርኛ አይደለም፣ ኦሮምኛ፣ የራሳቸው ቋንቋ ሴት ለምን እሷ ጋር ሄዳችሁ እንደዚህ አትሉ? ሶስት ናቸው ሶስት ናቸው። እነሱ እኮ ወይዬ እነዚህ ማለት ነው ማሰቢያቸው አይሚሯቸው ቡለናቸው ከለቀቀ ሰው ጋር ማለት ነው። ምን አታገለሽ እኔዎች እኔም እኮ እንደዚህ እየተባሉ እኮ ምን እንዳለቻችሁ ታውቃላችሁ? በጣም ነው እያለቻችሁ ነው። በጣም ነው የምፈራው አንድ አለች፣ ሰላም ማንን እንደምወድ ልንገራቸው፣ ልጅ ሰኔ የምትባል ልጅ የሆነ ያ ልጁ ጋ ገብታ ላይ ላይ ማለት ነው። ታይ እኛ ስለ ልጁ ስለምናምን አይደለም አይደለም እኔ የምቆረቆረው ለአንድ ፍሬ ልጅ የምትጫወትባትም፣ ብቻ ገባኝ። ስለ ሀቢባ ጋ ገብተን እንናገር ነው ያልኳችሁ። አሁን ያው ሀቢባ ጋር ስትሄዱ፣ ሀቢባ እንደዚህ አይነት መንገድ አይደለም። እሷን ማክሳስ የምችለው ሀቢባ ሴትነታችንን ዝቅ አርጋ እየሰደበች አደባባይ ነው የምትጽፈውን፣ ነገር አውጧ የምትዘገዝገውን። አዳምጪኛ፣ ተደማመጡ። አሁን ሀቢባ ዝም ብላ አይደለም የምትጓዘው ታውቃላችሁ። እሷ ከባድ ልጅ ናት። እግዚአብሔር መድኃኒዓለም አሁንም እንትን ይበላት ማለት ነው።

በጣም ጀግናለች። ግን እግዚአብሔርን ሁላችሁም ትፈሯታላችሁ። አይ ከእንግዲህ፣ እግዚአብሔርን ሁላችሁም ጀግናለች። እውነት እኔ ፈጣሪን ብቻ ነው የምፈራው። አይ በጣም ስለ እሷ ስም ሲነሳ እኮ እንደ መላእክ ነው የምታወቀው። አይደለም ማን አለ አይደለም አይደለም አይደለም ቆይ የግጥሙ የግጥሙ ሬዝ